ቀጠሮሽ ጋር እንሄዳለን። ከዛ ፎቶ ውስጥ ስራ ብታረጊው እኮ ማለት ነው። ብዙ ነገር አለ። አንቺ ለማድረግ ዝግጁ መጨረሻ ቀናችን ይቻላሉ። መጨረሻ ቀናችን ፈጣሪን እያመሰገን ደስተኛ ሆነሽ ከነ ጋር አሳልፈሽ ሐኪም ቤት ገብተሽ ልክ ሐኪም ቤት ስትገቢ እሱም ልጅሽም እያሸበሸበ ይወጣል። ስለዚህ ውስጥሽ ነፃ ስላልሆነ ነው ነው ምንድን ነው በፍቅር አይነ የምታየኝ? እኔ ነው ጀምር ምን የሚታይ ቦታ ማለት ነው። በፎንቅ እንዲሁ ድቅ ድቅ ሆነሽ ነው ያገኘሽኝ። ገባሽ? እንደዛ ሆነሽ እንዳላገኘሽ። ዛሬ ላይ ደግሞ ተኮሳተሽ ምናምን ነገር እንትን ለማለት ትሞክሪያለሽ። እኔ ባለፈው በጣላን እያሸተሻ ነበር እንዲንያስምትጅ ነበረው

ስለዚህ አሁን እ የምር ተነግራችሁ ማለት ነው። ውስጡ ሽነጣ ስታደርጊው ዛሬ ወይ ነገ እንዴት ካልመጣ እኔ ልቀጣ፣ የፈለግሽውን ቅጣት። ስለዚህ እንሂድ፣ አብረን እንሂድ። ሰዓት እያለፍብኝ ነው። እንሂድ። ተወኝ እኮ አብረን እንሂዳ ታዲያ ላይ በጣም አስመስል ካሁን ይሁል እኔ ማለት ነው ይሁን ብዬ ስላገኘው እንደዚህ እንድትጃጃ አልፈቅድም። በመጀመሪያ ደረጃ ሲቀጥል ደግሞ እስከ ዛሬ ትዝ ያላለ ሰውዬ ዛሬ ያዙ ልቀቁኝ አትል። አታስመስል። ምን ነው እንትን ብዬ ነበር ሞክሬ ነበር። እንደዚህ ወጥቶ እንዲወርዱ ለማለት እንዲያመቸ ነው ነው አደለም። ችግር የለውም። ማንም ምንም አይልም እኮ የሚለው እንደዚህ በዚህ ልክ እራስህን የምታስጨንቀው ምንም እኮ እኔ ለሰውዬ ነመመር ታቂያለች ሰው እንጂ እንትና እንትን ብሎኝ ነው እንትና እንደዚህ ስላላችሁኝ ነው እንደዚህ ስለሆነ ነው ያልካል። እንደ ሁሌ የምታደርገው ነገሮችን ለራስ አይደለም የምታደርገው፣ ለሰው ብለህ ነው። አታስመስል። እስከ ዛሬ ድረስ ደግሞ ሄደህም ተገኝተህም አብረህኝም ሆነ አታውቅም። ዛሬ ደግሞ ምን ተፈጠረና ነው እንደዚህ የምትሆነው? ስለዚህ ሰዓት የለኝም ልሂድበት፣ ተፋታኝ

እንዳንተ አይነት እንደዚህ አስተሳሰቡ ትንሽ እንጃ ቆንጆ የሆነ ልበል አይደለማ ችግሩ። አይሩታግም ማለት ሁኔታ ምን በማይሆን ነገር ስሜት ነው። ልክ እንድትናገር አልፈቅድም። ራባክ ስራ ድርጊት ነው። እንደዚህ እንድናገር የሚያደርግ እንዳንተ አይነት ሰው አይገኝም። ዘመኑን በሙሉ ይሁን የፈለገውን ነገር ሆኖ ሲያበቃ በመጨረሻው ጊዜ ልውረድ፣ ልውጣ፣ ልፍረጥ፣ ልንጠልጠል ምናምን የሚል አዋ አይገኝም። ስለዚህ እንዳንተ አይነት ሰው በመቶ እጥፍ ከአንተ የሚበልጥ ነው ላገኝ የሚችለው። አዎ አንተ አትገባኝም። ልቀቀኝ፣ ልቀቀኝ ያለው አንተ ነው። እየቀለድክ ያለው ልቀቀኝና